ሰላም ጤና ይስጥልን። የተከበራችሁ ውድ የነጋሽ ሚዲያ መርሃግብር ተከታታዮች ጸጋውንና ሰላሙን እግዚአብሔር አምላክ ያብዛላችሁ እያልኩኝ ዛሬ የነፍስ ስንቅ የተሰኘው መርሃ ግብራችን በይፋ መጀመሩን እያበሰርኩ ፈተና በተሞላበትና በችግር ተጠብሰው ባለቤታቸው በሞት ከተለየቻቸው በኋላ እንደ እናት ሆነው የሰባት ዓመትና የሰባት ወር ህፃን በማሳደግ የአባትነትን የፍቅር ጥግ በተግባር የሚኖሩትን አንድ አባት ይዤላችሁ ቀርብ ያለው እስኪ ጆሮአችንን ሰጠን እንዳዳምጣቸው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ዛሬ ያው እፈልግዎታለሁ ብዬ ከቤቱ ድረስ መጥተው ቃለ መጠይቁን እንድናደርግ ፈቃድዎን ስለሰጡን ከልብ እናመሰግናለን። እና እንደው እኔ እንኳን በስሱ አውቅዎታለሁ ለነጋሽ ሚዲያ መርሃ ግብር ተከታታዮች እስኪ እንደው ራስዎትን ያስፈውቁልን ሙሉ ስሞትን በመንገር እንጀምር። እሺ። ሰለሞን ግዛቸው እባላለሁ። እሺ፣ መልካም አቶ ሰለሞን፣ እንግዲህ በነጋሽ ሚዲያ የሚተላለፍ መርሃ ግብር አለን እና እንደዚያ መርሃ ግብር ላይ ደጋግ ኢትዮጵያውያን ስለሚመለከቱት ይህንን መርሃ ግብር እንደው ምናልባት እግዚአብሔር ፈቅዶ አሁን ካሉበት ህይወቶ፣ ተሻሽሎ ነገ የተሻለ ቦታ ላይ እንድናገኝው ከሚል መንፈሳዊ እሳቤ እንደው ህይወቱን ቢያጋሩን ብለን አሰብንና፣ አሁን ያሉበት ህይወት ምን ይመስላል? ባለቤቱ በህይወት እንደሌለች፣ እሷም ከመሞቷ በፊት ጥሩ ትዳር እንደነበራችሁና ከሞተችም በኋላ ፈተናው እጅግ በጣም እንደከበደቦት በጣም ከባድ ሆኖ ቦት እንደ እናት እንደ አባት ሆኖ ልጆችን እየተንከባከቡ እንዳለ በስሱ ሰምቻለሁኝ፣ ጥቂት ጥቂትም አውቃለሁኝ እና እንደ ወስደሁ ለተመልካቾቻችን ከመሞቷ በፊት ባለቤቱ የትዳር ዘመናችሁ እንዴት ነበር? ለምን ያህል ጊዜ አብራችሁ ኖራችሁ? ስንት ልጆች ሳፈራችሁ? የገቢ ምንጫችሁ ውስጥ ምን ነበር የሚለውን እስኪ እንደው ዝርዝር አድርገው እስኪ ያስረዱ የጉልበት ስራ ነበረ እሷን በሴትነቷ የሴት ሙያዋን ሰርታ እኔም በጭቃም ሆነ በፍልጥም ሆነ ያገኘሁትን ሰርቼ ያናፍርተን መተን የት ክራይ ከፍለን መንብለን ሸምተን በልተን ደስተኛ ሆነን ነበር ምንኖር ከዚያ የሁለት ልጆች አባት እናት ሆነን ነበረ። በዚያን መካከል በትዳር ህይወት ውስጥ እንደው ምን ያህል ዘመን ሆነ ናችሁ? ስምንት አመት ስምንት አመት ስምንት አመት ዘጠነኛው ነበር፣ በዘጠነኛው አረፈች። እስኪ እንደው ወደ እረፍቱ ከሚሄዳችን በፊት ቅድም እንደነገሩን እርሶ ያው በጉልበት ስራ እየተዳደሩ፣ እርሷ ደግሞ በቤት ውስጥ ልጅ በመንከባከብ ለቤት የሚያስፈልገውን ነገር በማድረግ እንደው ለስምንት ዓመት ያክል አብራችሁ በፍቅር ኖራችኋል። እስኪ እንደው ወደ ሞቱ እንምጣና እንደው ለርሱም እጅግ በጣም ፈታኝ የሆነ ህይወት ውስጥ እንዲገቡ የሆነ መቼም የእርሷ መሞት ነው። ልጆችን፣ የልጆች ኃላፊነት ወደ እርሱ የተጫኑ። ስለ መሞቷ የሚያስታውሱት ነገር ካለ እስኪ ያስረዱን። እስኪ በምን ምክንያት ነው የሞተችው? የሞተችው በወለደች በሶስት ሰንበት እኔ ገጠር ስራ በርኩበት ወሰን በት ሞልቷል። ናተሉ ታመመች ተብሎ ተደወለልኝ። ምን ሆና ብዬ ስል ናተ ብቻ ታመመች ነው። ርቀት ባለው ስራ ነበር ይሄ እርኩ። ወደ ገጠር ወደ ገጠር ለስራ ሂደው ነበር? አዎ ለስራ ገጠር። ሐሙስ፣ ነገ አድርጉን ተደወለልኝ። እሺ፣ ተወሰነን ነበር ተጓደኛ ጋር እርኩ። እሺ፣ መጣን። ብንመጣም እመሙም እጅግ የከፋ ነው፣ ከባድ ነው። ስመጣ መውደ ምንድን ሆና ነው ብዬሽ ስል ወርቃ ተባለ። ያው ቤት ውስጥ የሚገርም ነገር ተነስታ እየተንቀሳቀሰች ነበር በአራስነቷ ገና። ቤቷ ልትከፍት ቤቱን ልትከፍት ስትል ስጠዋት ሰው ሁሉ ተነስቶ እንደምናምን ዘምሮ ገፍት ሮጣለኛል። ቤቱንም ሳትከፍት ከፍት ትልቁ ልጅ እያለ ይሄ ሰባት ዓመት ልጅ እራንሳኝ እራንሳኝ ስትለው ቴት ቴት ይቻላል። ከዚያ እንደምንም ተነስቶ አዝግሞ ቤቱን ይከፍታል እሱ ሲከፍተው ታውጭ ወረብ ተከራይ ገብቶ አንስቶ ምኝቷ አስተኝቷት ከዚያ በላይ ወደ እኔ መደወሉ ደወሉ ደወሉ መጣው ይሻላትም አልቻለ። እምሙም እጅግ እየከፋ ሄደ። ከዚህ ጉልበቷን ከዚህ በታች እንደ ቁራኛ እንደ እሾባ ነገር አደረጋ መንቀሳቀስ አልቻለችም። አዎ መንቀሳቀስ አልቻለችም። እሺ ምን አደርጋለሁ? አልኮ ተፋሲ ለደስ አይገባ ያው ለተጠበላም ጥቂት ጨስ እየተመላለሰ ሰባት ቀን ያክል ጠመቃት እዚያው ቤታችን መንቀሳቀስ ወጣሪ መንቀሳቀስ ስለማትችል ወደ ጸበል ቦታ መሄድ አትችልም፣ መሄድ አትችልም። እዚያ እማሙ ሰኞ የገባ ሰባት እንደተጠመቀች እሷ ተረፈደ ሰዓት ላይ ዓርብ አረፈች ከዚህ ዓለም ታይ እንዶላ ቋርጦ ስናጋይ ሰለሞን ምናልባት ጸበል ይዛት አንድ የሰባት አስጠምቂያታለሁ አሉ አሉ። በሕክምና አልሞከሩም ነበረ ወይስ የአቅም ጉዳይ? በሕክምና ደግሞ በእጅ ወዳፍ ነው፣ እለት እለት እጅ ወዳፍ እለት እየሰራን ቀን ቀን ስለሆነ እጅ ወዳፍ ስለሆነ የለኝም፣ ጤና መድንም የለኝ ማሳከሚያም ገንዘብ ስለሌለኝ አማራቂም ምንድን ነው አልኩህ፣ ወደ ጠበል በቃ ወደ ጠበል ሀሩ ወደ ጠበል አመጣው፣ ሰባት ቀን አስጠመቅኳት። ያው ለጊዜው ለውጥ ያሳየ መሰለ። ያው በህማሙ በገባ ሰኞ አርባ አረፈኝ። ባለቤቱ ከሞተች በኋላ ሁለት ልጆች ነው እያሳደገ ያሉት። እና እንደው እንዴት ሆነው ይህን ምን ያክል ምናልባት እድሜውን ይነግሩኛል? ትልቁ ልጅ እንኳን ሰባት ዓመት ይሆነዋል። እንደው በጀርባው ተያዘሉት ምን ያህል ወር ይሆነዋል? ሰባት ወር ሰባት ወር። እንግዲህ የሰባት ዓመት ልጅ እና የሰባት ወር ህፃን ልጅ ይዘው እንደው ይህን ያክል ጊዜ እንዴት ሊኖሩ ቻሉ? ልብስ ማጠቡ አለ ለህፃን ቁርስ ማዘጋጀት አለ። ምናልባትም ይመስለኛል ልጁ ትምህርት ቤት የገባ ይመስለኛል። አሁን ይህንንም እስኪ ከዚህ አንጻር ልጁ እንዴት እስከዛሬ ትምህርት ቤት ሳይገባ አዘገየ የሚለውንም ያስረዱኝ ነውስ፣ የሚያግዞት ሰው አለ? የሚያግዞት ሰው ስሎት፣ ልብስ የሚያጥብ እንደው ህፃ ልጅ የሚያጠባሉ ጡጦ ወተት የሚያፈላሉታል? ነውስ ሁሉንም ነገር ራሱ ነው? ሁሉንም እራሴ ነው። ወተትን የዋምጥቼ ነው፣ ከሰልን አየየ ነው። ከዚያ ከሰሉን ቅድሚያ ገስግሸ ተነስቼ አስራ አንድ ሰዓት ተነስቼ ሙቁን አፍልቼ ህድ ያለው ያ ከሰል ያነስተ ማፈላ አስራ ሁለት ሰዓት ይላል እዚያ ሀያ ጉዳይ ምናምን ለአንድ ሰዓት ወተት ላመጣ ህድ ያለው

እሱን ራሴ ነኝ። ወተሱ እንደምነግራችሁ ደም ራሴ ነኝ። ሙቁን ራሴ ነኝ። ማንም አጋየለኝም እስካሁን። እንግዲህ ሰባት ወር ሙሉ ነው እጅግ በጣም ነው። የህፃን ባህሪ ደግሞ ቅድምም እዚህ ከመምጣቱ በፊት ያሉኝ ነገር ነበረ። እንደው ወዲያው አጠብቶ ማገርሸቱ አለ፣ መታመሙ አለ፣ ልቅሱ አለ። እንደው ይሄን ይሄን ንስቃይ እንዴት ስንቱ ስንቱ አዎ ለሊት እሪ ነው። ያንን ቀይ በሸናም በካካ ቁጥር ያንን ደረቁ ላይ ታላስተኙት እሪ ነው። ያን ሁሉ ታግሽ ነው። ያን ሁሉ ሌት ቀን ያው እንቅልፍ የለኝም ማለት ይቻላል። የት ቀን እንቅልፍ መሀል ደግሞ እንግዲህ ያለውበትም እንግዲህ ያለውበት ቤትም ያሉበት ቤት እጅግ በጣም እየነገሩን ያለው ታሪክ በእውነት በጣም የሚገርም ከባድ ታሪክ ነው እና እንደው ወደ አራተኛው ጥያቄ ስመጣ አሁን ላይ ልጆችን ሁለት ልጆችን ይዞ እጅግ በጣም ፈታኝ ህይወት ነው እያሳለፉ ያሉትና ቤት ድረስ መጠን አይተነዋል። የማረፊያ ቦታውን ጊዜያዊ የማረፊያ ቦታ ነው ኮንቴነር በኮንቴነር ነው የተሰራውና እንደ እስኪ የቤቱን ሁኔታ እስኪ እንገሩ እንዴት አገኙት? በሽራይ ነው እየኖሩ ያሉት ወይንስ ደግሞ ምንድነው እስኪ ያለው ሁኔታ ይንገሩን እስኪ። እሺ ያንን ኮንቴይነር ያለውበት ያያችሁትን የመንግስት ሰጦታ ነው። የመንግስት ስጦታ ነው። የመንግስት ስጦታ ነው። ያው እንደምታውቁት በግራ በቀኝ ሙዚቃ ነው፣ ሻይ ቤቶች ናቸው። ሻይ ቤት ነው በግራ በቀኝ ያለ ቀንም ልዩም ሊተኛ አልቻለም። እንደገና ቀኑም መሽቶ አስራ ሁለት ሰዓት አልፎ ተምሽቱ ሶስት ሰዓት ድረስ ማረፍ አልቻለም። ከዚያ ቀጥሎ ደግሞ ፊት ለፊት ፀሐዩ ነው፣ ቀን ፀሐዩ፣ ሌሊት ቅዝቃዜ በጣም ፍሪግ ማለት ነው። ያሁን ሁሉ እንግዲህ እኔ መቼም ትልቅ ሰው ነኝ፣ ህፃናቶች ያሁን ሁሉ እንግዲህ ታግሼ ነው የተጠመቀ። እንደምታውቁት እ እንደው በዚህ አጋጣሚ በሰለሞን፣ ምናልባት ያሉበት ቦታ ይመስለኛል መብራት አለው ወይንስ እንዴት ነው በጨለማ ነው የምታድሩት? ለዚህ መሰረታዊ ፍላጎቶችን ለማሟላት የሚያስፈልገው ልጆችን ለማጣጠብ፣ ልብሱን ለማጣጠብ፣ ወተታቸውን፣ አጥቢታቸውን ለማፍላት እንደው ለመጠጣትስ የሚሆን ውሃና መብራቱን እንዴት ነው ያገኛቸው? እግዚአብሔር ይባርካት አንድ ጎረቤቴ አለች። ጎረቤቴ ለነፍስ ያለ ይሰጣል። እግዚአብሔር ይባርካት። አንድ ልጅ ያላት ጥዋነ የሞይ ፍሬ ሲዘር ያርግላል። አሜን። እሷ ያ በቃ ቅድ አለች፣ ሬሳ አስቀድዋለች። ሬሳ የሚያጠብ ውሃ ቅድ አለች። ስትመጣ ስትመጣ፣ ባለ ዕቃ ቅድ አለች። መብራትም ደግሞ በሰዓት አለች፣ የራሷ ቆጣሪ ያላት መብራትም ውሃም በእሷው ነው የምትጠቀም። እሷን እጅግ የማመሰግን እሷን መልካም መልካም እግዚአብሔር ይስጣት እንላለን። እኛም በዚሁ አጋጣሚ እንደው ጋሽ ሰለሞ ወደ መጨረሻው ይሄን ነው እና የኢትዮጵያ ሕዝብ ይሄንን ችግሬን የሚመለከት ሕዝብ እንደው ቅድሚያ ያደርግልኝ ብለው በጣም የተቸገሩበት ይደረግልኝ ቢሆንልኝ ብለው የሚያስቡት የሚመኙት ምንድነው? እስኪ ያጫውቱ። እንደው በጣም በጣም እንግዲህ መቼም ያው እንደምታዩት የቤት ነው፣ መጠለያ ቤት ነው። ይሄ መጠለያ ቤት ቀን ሙቀቱ፣ በዚያ ላይ በግራ በቀኝ ያሉ ሻይ ቤት ናቸው። ልዩም ሊያርፋል ይችላል ለሊትም ተምሽቱ ሶስት ሰዓት ድረስ እንደነገርኳችሁ መልሼ ብደግመው ያው በቃ ልዩ ሊያርፍ አልቻለም። እሪ ነው፣ በዚያ ላይ ቅዝቃዜ ፍርጅ ነው። ስለዚህ የቤት መጠለያ የመጀመሪያው የመጀመሪያው ቤት ያስፈልገኛል። እሺ፣ ሁለተኛ ነው ደግሞ ሁለት ልጅ ይገኝ እንግዲህ መሽም እስካሁን እንግዲህ፣ ወደዚያ ደግሞ እንትን እላለሁ ያው ቀለብ ነው ቀለብ አለ ይቸግረኛል። ይሄ በሩ አለ አለ ሳሙን አለ የልጅ ልብስ አለ። ይሄ ነው በቃ እንገብዳለሁ። መልካም እንግዲህ ጉርስወትን ለአንዳንድ የሚያስፈልጉ ነገሮች መቼም ያለ ገንዘብ አይሆንም ሁሉ ነገር፣ ሳሙናውም ዳይፐሩም ቢሆን በገንዘብ ነው። እና እስካሁን እንግዲህ ባለቤቶ ካረፈች በኋላ እንደዚህ ሆነው ልጅ አስለው መቼም ስራ መስራት አይችሉም። ስለዚህ እንደው ይህንን ሳሙና ለመግዛት፣ ዳይፐሩንም ለመግዛት፣ ሌላ ለማጣጠብ የሆኑ ለአርጎቹንም ለመግዛት ገንዘብ ያስፈልጋል እና እንደው ምናልባት አንዳንድ የሚሰጡዎት ሰው ካለነሱ በስተቀር እርሶ ሌላ የገቢ ምንጭ ምን አለዎት? ምንም የገቢ ምንጭ የለኝም። እኔ እስታሁን ልቆይ የሻል ደግ ብላችኋል። እንግዲህ አብዛኞችን ስማ ዝርዝራቸውን አላውቅም። እንግዲህ እግዚአብሔር ዋጋቸውን ይክፈላቸውና በእነሱ ተናሳሽነት እህሉን አስፈጭተው አንዳንዶችን መናገር መናገርም ይችላል። እንቅስ ደስ የነሳ ልጆች እግዚአብሔር ይባርካቸው። እግዚአብሔር ይባርከውና እነሱ እህል አስፈጭተው አይደለ ጥሬውን አስፈጭተው ቤት ድረስ ድሮር ነው ድረስ ይዘው በእነሱ አማካኝነት እስካሁን አለው እንግዲህ ሰባት ወር ነው። ሳንቲሞት ሳንቲምስ እንዴት ነው የሚያገኙት? ብዙ ጊዜ ወደ ቤተ ክርስቲያን ሲሄዷ ሲሄዱ እና እንደው

አንሳብር ሰርጀ መጣለ እስካሁን ነው ያችን ያገኛሉ አምጣው ይጠቀማሉ ማለት ነው። አቶ ሰለሞን እንግዲህ ወደ መጨረሻው ይሄድ ነውና መጨረሻ ላይ እንግዲህ ብዙ ነገር እጅግ በጣም የሚያሳዝን ታሪክ ነው የነገሩኝና በተቻለ መጠን እግዚአብሔር እንደፈቀደ እንግዲህ ነገ ከነገ ወዲያ የተሻለ ሕይወት አግኝተው በእውነት እኛም የደከምንበት ፍሬ አፍርቶ ደጋግ ኢትዮጵያውያን ይህንን ችግሮን ተረድተው የተሻለ ሕይወት እንደሚያገኙ ባለሙሉ ተስፋ ነኝ። እንደው መጨረሻ ላይ ይህን እስከዛሬ ድረስ አብሮት ከጎንዎት ገንዘብ ብቻ አይደለም አይዞት ማለትም ትልቅ ነገር ነው እና ከጎንዎት ነው ቅድም ነግረውኛል፣ የአባቂ ስደት የንስሐ ልጆች አይደለም ጥሬውን እያስፈጩ ሁሉ ቤት ድረስ አምጥተው ደግፈውኛል። ቅድም ደግሞ ሲጠቃቅሱት ነበር እንደው ወተቴን አመጣሉ አሉ። እንግዲህ እርሶ ምንም የገቢ ምንጭ ከሌሎት ወተት እንዴት አድርገው ነው የሚያገኙ እና ምናልባት እኔ እንደምረዳው የወተት ወርሃዊ ክፍያ የሚከፍልዎት ያለ ሰው ይመስለኛል። እና ይህንንም ጭምር አድርገው እስከዛሬ ከጎኖት የነበሩትን ሰው እንደው ማመስገን ይህንን ማመስገን እፈልጋለሁ የሚሉት አካል ካለ እድሉ ልስጥዎት የወተትማ የሚከፍል እግዚአብሔር የባርከው ዘሮቹ ይባርከለት። አባው አባው ይባላል። እስካሁንም ይከፍላል እራሱ እና እጅግ ማመስገን የሚፈልገውን ቢኖር እሱ ነው። ደግሞ ቀጥሎ ደግሞ ምንም ዝርዝራቸውን የማላውቃቸው አስር ሊትር ላልጎ ይዘውልኝ መጡ። እነሱን ማመስገን አስር ሊትር ላልጎ እነሱን ማመስገን እፈልጋለሁ። ደግሞ ታንድ ሁለት ጊዜ ደግሞ ዳይበር ትልልቁን ያመጡልኛሉ። እነሱን እነሱ እነሱ እነሱ እነሱ በቃ ላመሰገን ይችላል ይሄ ነው። እሺ እናመሰግናለን። እንግዲህ ቅድም ብየዋለሁ፣ ጋሽ ሰለሞን እንደው እግዚአብሔር ፈቅዶ ደጋግ ኢትዮጵያውያን ይሄንን ቪዲዮ አይተውት አግዘውት፣ በተቻለ መጠን እንግዲህ አዲስ ህይወት ጀምረው የተሻለ ህይወት ኖረው ተመልሰን ድጋሜ በደስታ በችግር ሳይሆን በደስታ ለምስጋና ተገናኝተን ሌላ ቪዲዮ እንደምንሰራ ተስፋ አደርጋለሁ እና እግዚአብሔር ይርዳዎት፣ አይዞት፣ በርቱ ማለት እንፈልጋለን። እናመሰግናለን። እግዚአብሔር ስጥልኝ፣ እጅግን የማመሰግናለሁ። እቤቴ ድረስ መታችሁ ያው ለኢትዮጵያ ህዝብ ተካፋይ ላይ ችግር ወደ ወደኋላ የነበረውን ታሪክ ወደዚያኛው ዓለም የነበረውን ለኢትዮጵያ ህዝብ ላስተዋወቀኝ ለነጋሽ ሚዲያ እጅግ አመሰግናለን። እያገስ እኛም እናመሰግናለን። በእድሜ፣ በጤና ይጠብቀት። እንደምንቆያችሁ አድማጭ ተመልካቾቻችን ልብ የሚሰብረውን በቆራጥነት የሚኖረውን እውነተኛ ታሪክ አይተን ተመልሰን ተገናኝተናል። እንግዲህ የአቶ ሰለሞንን አሳዛኝ የህይወት ታሪክ የምትመለከቱ ኢትዮጵያውያን አቶ ሰለሞን አንገብጋቢ የመጠለያ የምግብና የንጽህና መጠበቂያ ቁሳቁሶችን እንድናግዛቸው በመልካም አባቶች ስም ይጠይቁናል። እስክሪኑ ላይ ባለው በስማቸው በተከፈተው የንግድ ባንክ የሂሳብ ቁጥር የምትችሉትን እንድናግዛቸው በመማፀን ሁልጊዜም እንደምንለው ዓለሙ ኃላፊ ገንዘቡም ጠፊ ነውና በምታልፈው ዓለም በሚጠፋው ገንዘብ የማታልፈውን ለዘላለም የምንኖርባትን ሰማያዊ ቤታችንን እንገንባበት መልእክታችን ነው። በመጨረሻም ነጋሽ ሚዲያ ከዚህ በተሻለ ጠንክሮ እንዲሰራና በሁሉም ዘንድ ተደራሽ እንዲሆን የቲክቶክ አካውንታችንን ፎሎ እና ሸር እንዲሁም ሚዲያውን ሰብስክራይብ በማድረግ ያበረታቱ። በሌላ የነፍስ ስንቅ መርሃ ግብር እስከምንገናኝ እስከ ሳምንት ቸርን ሰንብት።